ማስታወሻዎች ከአምስት አመት በፊት ባወጣነው ሰነድ ለመንግስት ብታደርግ ያልነውን አስታውሱ። ለእያንዳንዱ አባያዊ ውንጀላና ቅጥፈት መልስ መስጠት ነበር ያልነው። ይህ አምድ እኛም ያልነውን በራሳችን የመጀመርም ሙከራ ነው። ከዚሁ ካወረብነው ወፍራም ሰነድ ጋር በተያያዘ ከእናንተ ቤተኞቻችን የደረሰንም አስተያየት በጣም ብዙ ነው። አስተያየት ሜዳን ከኛው ተጨማሪ ነጥቦችና የቪዲዮ ማስረጃዎች ጋር ቀላቅለን አጋልጥ ብለን የአባይኛውን ጉዳይ በተከታታይ እንሄድበታለን። ሰሞኑን እኛም የአባይ ማስታወሻ ብለን ጀምረናል። እናንተም የአባይ ማስታወሻችሁን ላኩልን። ሁሉንም በታማኝነት እናቀርባቸዋለን። ኑ አብረን ታሪካችንን፣ ድላችንን እየሰነድን እናድምቀው። በነገራችሁ ላይ ጥቂት ስለ አጋልጥ እንበል። በተለይ ለአዲስ ቤተኞቻችን አጋልጥ ከዛሬ ስድስት ዓመት በፊት በለውጡ ማግስት ጀምረ ነው የነበረ አንደኛው አምዳችን ነው። መሰል ጉዳዮች ማገንገን የጀመሩት ገና በለውጡ ማግስት በመሆኑ እኛም ብዥታዎችን ለማጥራት ነበር የጀመር ነው። እነሆ ድጋሚ ልንቀጥለው ወደድን። ደም ደም ደም ጣለብኝ

ይህንን ምስኪን ገድሎ የኦሮሞን ሕዝብ ቄሮን ከሌላው ማህበረሰብ ጋር ወደ ግጭት ማስገባት የማይሸማቀቀውን የማይደነግጠውን ጀግና ገድሎ ሌሎችን ማስደንገጥና ማሸማቀቅ፣ የታሪክ አተላዎች ታሪክ የሰራውን ጀግና ገድለው ኃጢአታቸውን በቀኑበት በጠሉት መንግስት ላይ መደፍደፍና የቋመጡለትን የአራት ኪሎን ወንበር መቆናጠጥ ነበር አላማቸው። የኦሮሞ ተቆርቋሪ ነንባዮች የኦሮሞ ሕዝብን ታሪክ አልባ አድርገው አሳንሰውና በቅኝ ተገዥነት ስሜት ደፍቀው ለዘመናት የመኖሩ ምክንያት ሆኖ ነበር። ሃጫሉ ይህንን ትርክት ገልብጦ የኦሮሞ ሕዝብ ለሀገረ መንግሥት ግንባታ ያደረገውን አስተዋጽኦ አወሳ። ከነሱ የተለየ ፍጹም ጤነኛ የሆነ ግቡ ሀገሩ የሆነ ፖለቲካን ይዞ መጣ። የኦሮምኛ ሙዚቃን በብዙ ሺህ እጥፍ ወደ ላይ ሰቀለ። ኦሮምኛ ቋንቋን የማያውቅ ሁሉ ኦሮምኛ አድማጭ እንዲሆን አደረገ። የኦሮሞ ሕዝብ ከማንም የማይበልጥ ከማንም የማያንስ ኢትዮጵያዊ መሆኑን በሥራው አሳየ። ለኦሮሞ ልታገል ብለው ኦሮሞን ሲታገሉ ታጋይ ገጠማቸው ሁሉ ከንቱ ምኞት ሆኖ ሲቀር ዛሬም ሃጫሉ ከሞተ ዓመታት አልፈውም የአስክሬን ፖለቲካቸው አልቆመም። ከሞት እስከ ሽኝት፣ ከሽኝት እስከ ዛሬ የዘለቀ የሞት ፖለቲካ የሚደረግበት ሌላኛው ገጻቸው ወለል ብሏል። ገደሉት ገደሉትና አስክሬኑን አጋድመው ሀገሪቱን ምስቅልቅሏ ሊያወጡ ፈነጩ። ቤተሰብ፣ ዘመድ አዝማድ እንቅበር ብለው አስክሬን ይዘው ወደ ቀያቸው ሲጓዙ የፖለቲካ ድራማችን ሳያልቅ አትቀብሩም በሚል ቤተሰብን ከነሐዘኑ ለቅሶው፣ ቁጭቱ፣ ሰቀቀኑ ብጥብጥ ከፈቱባቸው። የአስክሬን ፖለቲካ። ለኦሮሞ ሕዝብ የሚታገሉት የኦሮሞን ህዝብ ታገሉ። ሐጬኮን ሕይወቱን ነጠቁት፣ አስክሬኑን ክብር አሳጥተው አንግላቱትራ ዛሬ ሃጫሉ በሕይወት ቢኖር የሕዳሴ ግድቡን ድል ይጋራ ነበር። የሀገሩን ማማር መድመቅ ይመለከት ነበር። ዛሬ ሃጫ ቢኖር የኢሬቻ ዝግጅት ላይ ነበር፣ የመድረኩ አድማቂ ነበር። सको ይህንን ሁሉ ነው የነጠቁት። ይህንን ሁሉ ነው የነጠቁን። መንጠቃቸው ሳያንስ በሀጫሉ ሀገር ኢትዮጵያ ስኬቶች ማግስት ሁሉ ስሙን እያነሱ ሀጫሉ የሚመኘውን ድል ለመሻር ይጥራሉ። ተገደለ ሞተ እገሌ ገደለው በሚለው ክሳቸው ገዳዮቹ እኛ ነን እያሉ ይናዘዛሉ። መቼም ዛሬ ፖለቲካው ግልጽ ነው፣ ያውም የአጥፍቶ ከሳሽ የምላስ ፖለቲካና በዝምታ ሰርቶ አደሩ የተከሳሹ ፖለቲካ። ለዚህ ደግሞ በእኔና በእናንተ ዘመን የተሰሩ ስራዎች ብቻ ለማሳያነት ከበቂ በላይ ናቸው። ባልዋሉበት የሚደፈደፍባቸው ኃጢአት ሳይከብዳቸው በመከራ ውስጥም ጸንተው የሚቆሙት ጠቅላይ ሚኒስትር አብይ አህመድ ገና ዱሮ ወደ ጠቅላይ ሚኒስትርነት ስልጣን ሳይመጡ ነበር የወጡበትን የኦሮሞ ማህበረሰብ ማገልገል፣ ለኦሮሞ ህዝብ መሠረተ ልማት ማበርከት የጀመሩት። ለኦሮሞ ህዝብ ቆም ያለው የሚሉት ዝነኞችም ያኔም ከፍ ባለ ስምና ክብር ላይ ነበሩ። ያውም በንግግር በክርክር በወሬ እንጂ ጠብ በሚል ነገርም አልነበረም። አብይ በዝምታ ሀገር ይገነባል። የኦሮሞ ነጻ አውጪዎች ያኔም እንደዛሬው ያወራሉ። ስራ ሲሰራም ያኔም እንደዛሬው ይተቻሉ። አመላይ ለቅ ይባል የለ ባጫሉ ሙዚቃ በፕላዝማ ልማት አይመጣም ይላሉ። ባጫሉ ዘፈን በፕላዝማ ልማት ይመጣል ወይ የምትሉ፣ አዎ እንኳን ላጋሎ ለኦሮሚያም ይመጣል። ስለዚህ የሚቋረጥ ነገር እንደሌለ አውቃችሁ እባካችሁን ቶሎ ብላችሁ ወደ ልማቱ ጎራ ተቀላቀሉ። ልማቱን መቀላቀሉ ቀርቶ ስለ ልማቱ ማመስገንም በጎ ማለትም የለም። ዛሬ ሀገር ስትደምቅ ብልጭልጭ ወዳድ የተባለው ጠቅላይ ያኔም ትምህርት ቤቶችን ሲያሟላ ሆስፒታል ሲሰራ ሲተች ነበር። ምቀኛ አያሳጣን የሚለው የጠቅላይ ሚኒስትሩ ጸሎት ደርሷል። ነገሩማ ጸሎተኛው ጠቅላይ ጸልየው ያልተሳካ ነገር ያለም አይመስል። ፈጣሪ የልማትን ጸሎት ካልሰማ ይህ ምንን ሊሰማ ይችላል? እኔና የአጋሩ ህዝብ ልናመሰግናቸው የምንፈልጋቸው ሰዎች አሉ። እነዚህ ሰዎች ፕላዝማ ሲተከል ፕላዝማ ልማት ነው ወይ የሆስፒታል ቦታ ስንረከብ ሆስፒታል ልማት ነው ወይ? አጋሮ አትለማም፣ ምርጫ ነው ሆይ ሆይ ነው ላሉን በሙሉ በጣም እናመሰግናቸዋለን። ምክንያቱም ጸሎታችን ምቀኛ ያሳጣን ነው። ምቀኞቻችን ከአጋሮ ጀምረው ሰንሰለት ዘርግተው አዲስ አበባ ደርሰዋል። ሁሉንም እንወዳቸዋለን፣ እናመሰግናቸው። ግን አንድ ነገር ላረጋግጥላቸው እፈልጋለሁ። ይሄ ልማት በየትኛውም ቋንቋ፣ በየትኛውም ምክንያት አይቆምም። እንኳን ቆሜ ብሞት እንኳን እነዚህ ሕፃናት ልማቱን ይቀጥላሉ። አይቆም። ይኸው ዛሬ እድሜ ሰጥቶን ከ18 ዓመት ገደማ በኋላ የጠቅላይ ሚኒስትሩን ትንቢት የሆነ ንግግር እየሰማን ነው። ልማቱም አልቆመም፣ ምቀኝነቱም አልቆመም። ቢተቹት ቢጠልፉት አልወድቅላቸው ያለውን መሪ ክፋታቸውን ከፍ አደረጉና ገዳይ ሆነው ገዳይ ሊያደርጉት ተነሱ። መቆየት ደግ ነው አየን፣ ብዙ መላ፣ እንጀራ ባቋራጭ በምላጭ ሲበላ። አሉ አረጋይ በርሄ። መቆየት ደግ ነው አየን፣ ብዙ መላ፣ እንጀራ ባቋራጭ በምላጭ ሲበላ። ይህንን ያሉት አርቲስት ሃጫሉ ሁንዴሳ ከተገደለ በኋላ የተደረገ የመጀመሪያ ስብሰባቸው ላይ ነው። በዚህ ስብሰባ ላይ የሃጫሉ ገዳይ የተባለው አብይም እናንተው ማን እንደሆኑ የምትነግሩን መራራ ጉዲናም ሌሎችም ነበሩ። አረጋይ በርሄ ታዲያ በዚሁ መድረክ ላይ እንደ ሀገር የሚታየውን የአራጅና ታራጅ አብሮ የመዋል ፖለቲካ ይገልጹታል። በግ ከአራጇ ጋር ታድራለች ይባላል። እኔ ዛሬ ለራሴ በግ ሆኜ ተሰማኝ፣ እንደ በግ ሆኜ ተሰማኝ በእውነቱ። ምክንያቱም መጥፋት አለባቸው ባንዳዎች ናቸው ከሃዲዎች ናቸው ብለው የወሰኑብን ሰዎች አብረውን ጎናችን ቁጭ ብለው እየተወያዩ ናቸው። ጠቅላይ ሚኒስትር አብይ አሕመድም ሆኑ እኛ ሊያርዱን ከሚሹ ክፎች ጋር አብረን እንደምንውል እናውቃለን። ከራሳቸው እውነት፣ እውቀት፣ ብሔር፣ ቃል፣ ጽሑፍና ጥናት እድሜም ጭምር የተጣሉት እነዚህ አራጆች በገዛ ቀያችን በድንጋይ ለመውገር የሚዶሉትና የሚፈራረሙብን እንደሆነ እናውቃለን። አረጋይ በርሄ ከአራጃቸው ጋር ያደረጉት ውሎ ለእኛም ማሳያ ነው። አራጅ አራጅ ነው፣ ለአብይም፣ ለእኛም ለሀገራቸውም አይመለሱም። በኦሮሞ ስም ለሚነግዱትም፣ ለኦሮሞ ሕዝብ ታገልን እያሉ ኦሮሞን ለሚታገሉትም የሚሆን ምሳሌ ነው። ጠቅላይ ሚኒስትር አብይም ሊያርዷቸው ከሚሹ ጅቦች ጋር አብረው የመዋላቸው ነገር የጀመረው ዛሬ አይደለም። ልበሰፊ ይቅርታን የሚያውቁ መተውን ልምዳቸው ያደረጉ ናቸውና፣ ሆድ ሲያውቅ ዶሮ ማታ በሚል ከተኩላዎች ጋር በአንድ አዳራሽ ቁጭ ብለው ሲመክሩ ይውላሉ። ኦነግ ጋር ተያይዞ ቀደም ብዬ እንዳነሳሁት ብዙ የረዳነው ድርጅት ነው በገንዘብ በአቅም እንዲደራጅ። ከነበረበት ሁኔታ እንዲወጣ የረዳነው ድርጅት ነው። በባለፈው መድረክ አቅርቤ ነበር። ታስታውሱ እንደሆነ ሁለት ቦታ አትርገጡ ብዬ ነበር። አሁንም በእናንተ በኩል ሰላማዊ ትግል ነው ትክክለኛው መንገድ። በሰላማዊ ትግል ሀሳባችንን ሽጠን ነው ኢትዮጵያ ውስጥ በምርጫ ማሸነፍ የምንፈልግ እስካላችሁ ድረስ ሙሉ ድጋፍ አላችሁ። ግን እርሶ በደንብ ያውቃሉ፣ ከኔ ያላነሰ ያውቃሉ። በግራጃችሁ ምን ይዛችሁ በቀኝ እጃችሁ ምን ይዛችሁ እንደምትታገሉ እርስዎ ያውቃሉ። እሱን አስተካክሉት። አሁን አይንን ጨፍንና ላሞኝ ሳይሆን አያስፈልገንም። በቀኝ እጅ ጦር፣ በግራ እጅ ብዕር ብልጥ የሆኑ የመምሰል ፖለቲካ የሚሟገት ሐሳብ ሲጠፋ ሐሳብ ያለውን ገድሎ የሚሰራ የገዳይ ሟች ፖለቲካ። በኦሮሚያ ክልል እየሞተ ያለው ሜንሊ እንታገላለን የምትሉት ህዝብ ነው። ሀብት እየጠፋ ያለው የዚህ ህዝብ ነው። እሱን እያስገደልን ስለ ፖለቲካ ከምናወራ ቢያንስ በአፍ እየተከራከርን ሰው ሳይሞት ንብረት ሳይወድም እናንተም በነፃነት ሐሳባችሁን ብትሸጡና ብትመረጡ መልካም ይሆናል። ጠቅላዩ ዛሬ ላይ ሰላማዊ ትግል ነው የምንፈልገው ሲሉን፣ የሚፈልጉበትን ልክና ጊዜ ለማየት የትዕግሥታቸውን ልክ ተገልጾ የሚታየውን ማንነታቸውን፣ የተሳታፊዎቹን ምንነት ሁሉ ማየትና መፍረድ ነው። ይህንን ሁሉ ባየን ጊዜ ጠቅላይ ሚኒስትሩ እያወቁ ባለፉት የሚፈታተን ትዕግስት የመቻል ልክ ሁሉ እንገረማለን። በሬውን ሰርቆ አብሮ እንደሚያፋልገው ሌባ ሁሉ ገዳይ በገደለ ማግስት ደግሞ ሌላው ሊያርደው ከሚጓጓለት ጋር በአንድ ጣራ ስር ቁጭ ብሎ መፋጠጥ፣ ሌባውም ባላየ ባልሰማ፣ መሪውም ባላየ ባልሰማ በእውነቱ ምስጋና እንዳይበዛበት እንጂ ይሄ ልቦና ሰጥቶት አራጅና ታራጅ አውሮ ቁጭ ብሎ እንዲወያይ ማስቻሎ በጣም የሚገርመኝ ነው። ያንን አይነት ልቦና እንዲሰጠኝ እኔም ጸሎት እንዲያደርጉልኝ እለምናለሁ። እንጂማ እንዲህ ባይታለፍማ ጅቡ ማን እንደሆነ ሀገር ያወቀው ፀሐይ የሞቀው ነበር። ለውጡ ሳይታሰብ በፊት የነበሩ ተቃውሞ አደሮች እስከ ለውጡ ዋዜማና ማግስት ድረስ የዘለቀ ተንኮላቸው በሽ ነው። ከአሜሪካ እስከ አውሮፓ እየሄዱ ከማቀርሸት የጀመረ ጥላቻቸው እስከ ህይወት ማጥፋት ድረስ ይጓዛል። ዘመናቸው ሁሉ ከሞት ጋር የተያያዘ ነው። የአራጅን አራጅነት ማሳያ ማንጸሪያ እናቅርብ ካልንም ቀላል ነው። ሃጫሉን እነማን ገደሉት? ለምን ገደሉት? በለውጡ ዋዜማ በለውጡ ማግስት የነበሩ ጉዳዮችን እናያቸው እስኪ። በለውጥ ዋዜማ ለምሳሌ አዲስ አበባ ላይ ሚሊኒየም አዳራሽ ላይ መድረክ ላይ የተጣመሩት አብይና አብይናና ሃጫሉን እንያቸው። በዛ ጥምረት የተፈጠረውን እዑታና የተሴረውን ሴራ የሞከሩትን ነገር በሙሉ እናስበው። በዚህኛውም ድግስ እንግዲህ የተበሳጩት እነማን ነበሩ? ህወሓታውያን ምን ሊያደረጉት ነበር? ሃጫሉ መድረክ ላይ ያንን ዘፈን ያነጋገረው የሚሊኒየም ዘፈን አራት ኪሎ ያችን ሲዘፍን ምን ነበር ያሉት? ከዛስ ከዛ ሁሉ ሙከራ በኋላ ሊያስመልጡት የሞከሩትና የምር ያስመለጡትን ማን ናቸው እና ብዬ አልነበሩም ወይ ነቦሽ መልስ እና አዲሱ ሌሎችም ሆቴል ውስጥ የነበሩ ሰዎች አይደሉም ያስመለጧቸው? ይህን እያያያዝ ነው ሄድ እየሰፋ ነው ሄድ ዝም ብሎ የሚነሳ ጉዳይ ሳይሆን እነዚህ ተበሳጩትና የለውጥ ኃይሉ ሁሉ በተመሳሳይ እንዲህ ባሉ ጉዳዮች በሀጫሉና በለውጥ ኃይሉ መካከል የነበረውን ግብግብ የምናየው የሚሌኒየም አዳራሹን ግብግብ ዘፈን ምናምን ከዛ በኋላ ተከትሎ የመጣውን የነዘረአይን ነዘረአይ በግልጽ እነ አባሩላን እና አብይን የወቀሱበት ወደድ የተወቀሰበትን ጉዳይ እናንሳ። ስለዚህ በመሀል የተሰሩትን የጋራ ስራዎች እንዲሁም ካለንበት አድዋ ላይ ያለ ነው ስንል አድዋና ሀጫሉ አብይና ሀጫሉ ከዛ እነ አስተሳሰቦች ላይ የተሰነዘሩበት ጉዳዮች አቶ ጀዋርና መጽሐፎቻቸውን እናንሳ። በግልጽ በመጽሐፋቸው ላይ እንዳረጋገጡልን ሀጫሉ ከአብይ ጋር መቆሙን ደጋግመው በመጽሐፋቸው ነግረውናል፣ በቃለ መጠይቆቻቸው ነግረውናል። ስለዚህ በዚህ ጀዋርም ቅሬታ እንዳለው ከአንደበቱ ሰምተናል። ሀጫሉም ግን ሰውየውን ተውት እንዳለው ጭምር ራሱ ጃዋር ነግሮናል፣ መጽሐፉ ላይ ጽፎታል። የነበራቸውን ቆይታ እንኳን ቢያንስ በአብይ ጉዳይ ዛሬ ከኢትዮጵያ ህዳሴና ከኢትዮጵያ ህዳሴ ግድብ ጋር ግብ ግብ ውስጥ የገቡት አራጆች አመላቸው ወቅት እንደሚጠብቅስ ታዝበን ይሁን የሰኔ ምርኮኞች ናቸው። ሰኔን ጠባቂዎቹ ክረምት ሊገባ ሲል በህዳሴ ግድብ ሙሌት ዋዜማ፣ ዛሬ ደግሞ ትንሽ ገፋ አደረጉና ለኢትዮጵያም ለኢትዮጵያውያንም ክረምት ሲወጣ ወቅታቸውን ጠብቀው ልቅሷቸውን ቀጠሉ። ይህ ሁሉ ከህዳሴ ግድብ ጋር ያላቸው ጥል ያለ የነበረና የሚኖር እንደሆነ ማንጸሪያ ነው። የኢትዮጵያ ወዳጅ ጥላታቸው ነው። የሚገድሉት ሁሉ የሚፈሩት ነው። የሚያጠፉት ሁሉ የማይችሉት ነው። በገዳይነት በሰላም ነሽነት የሚፈረጁት ሁሉ ሊያጠፉት የተሳናቸው ሊደርሱበት የማይችሉት ረቂቅ ነው። እኛም ነቅተናል፣ ጉድጓድ ምሰናል እንዳለችው አይጢት። ዛሬ ገዳዩን የማያውቅ የለም። ዛሬ ከገዳይ የሚወግን የለም። ዘመኑ ሰርቶ ማሳያ ነውና ጉዳያችን ጦር ሳይሆን